እሁድ ዳግም ትንሣኤ በእኛ በልምድ አባባል ዳግማይ ተንሣኤ ተብሎ ይጠራል። በልምድ ማለት ነው። ይሄ የትንሣኤ ሳምንት ነው። ዳግም ትንሣኤ የተባለበት ምክንያት ክርስቶስ ድጋሚ ስለተነሳ ሳይሆን በሁለት ዋና ዋና ምክንያቶች ነው። አንደኛ የትንሣኤው ዕለት ቀለም እንዳለ ይደገማል። በዚህ ቀን ማለት ነው። በትንሣኤ ጊዜ የተቀደሰው ቅዳሴ፣ በትንሣኤ ጊዜ የተነበበው ወንጌል፣ በትንሣኤው የተሰበከው ምስባክ በትንሣኤ የተነበቡ ምንባባት በሙሉ ይደገማሉ። ሰዓቱም ከሌሎቹ እሁዶች ለየት ባለ መልኩ ማለድ ተብሎ ይገባል። ልክ እንደ ትንሣኤ ከሌሊቱ ስድስት ሰዓት ባይሆንም፣ ግን ማለድ ተብሎ ቅዳሴው ይቀደሳል፣ ይደገማል። ስለሚደገም ነው ዳግም ትንሣኤ የተባለው። ሁለተኛ፣ ዳግም ትንሣኤ የተባለው ለሐዋርያት የተገለጠበት መንገድና የተነሳበት መንገድ በመገጣጠሙ ነው። አንደኛ ለሐዋርያት ከትንሣኤ በኋላ ለሁሉም የተገለጠላቸው በተዘጋ ቤት ውስጥ ሆነው በዚህ ዕለት ነው። ዳግመኛ ተነስቶ ጌታችን መድኃኒታችን ክርስቶስ ዳግመኛ የተገለጠላቸው በዚህ ዕለት ስለሆነ ሁለተኛ ሲነሳ የታዩ ነገሮች አሁን ለሐዋርያት ድጋሚ ሲገለጥም ታይተዋል። ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ የተነሳው በተዘጋ መቃብር። የትንሳኤ ስዕል በጣም መጠንቀቅ አለባቸው። የትንሳኤ ስዕል ክርስቶስ ተነስቶ አንድ እግሩን መቃብር ውስጥ አንድ እግሩን በውጭ አድርጎ የሚሳል ስዕል አለ። በጣም የቤተክርስቲያናችን ስዕል አይደለም። መቃብሩ ተከፍቶ ሲወጣ ልክ እንደ አንድ ሰው ወይም ቲያትር ፊልም እንደሚሰራ ሰው ሲጓዝ ሲወጣ የሚያሳዩ ሰዎች አሉ። መቃብሩ አልተከፈተም። መቃብር ክፈቱልኝ አላለም። መግነዝ ፍቱልኝ አላለም። ተነሳ፣ በኃይል በስልጣን ተነሳ፣ መቃብሩ እንደተዘጋ። ይህም በእህቱም ድንግልና ተጸንሶ በእህቱም ድንግልና የመወለዱ ምስጢር ነው። ምሳሌ ነው። ከዛ በኋላስ በተዘጋ መቃብር እንደተነሳ በተዘጋ ቤት ገብቶ ሰላም ለእናንተ ይሁን አላቸው። ዳግም ትንሣኤ ያስባሉ ሚስጢር ይሄ ነው። በመጀመሪያው እሁድ ቶማስ ሳይኖር ለአስሩ ተገልጦላቸው ነበረ። በሁለተኛው እሁድ ግን ቶማስ እያለ ለአስራ አንዱ ያው ይሁዳ የለም፣ መታሰቢያውም ለአስራ አንዱ ተገልጦላቸዋል። ያም ቀን እርሱም ከሳምንቱ ፊተኛው ይላል ልብ አድርጉ። ከሳምንቱ ፊተኛው ማለት ከእሁድ የመጀመሪያው ማለት ነው። እሁድ የመጀመሪያው ቀን ነው ፊተኛው። በመሸ ጊዜ ደቀ መዛሙርቱ ተሰብስበው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። የዮሐንስ ወንጌል ምዕራፍ 20 ቁጥር 19 ማለት ነው። ሚስጥረ ተዋህዶ ማለት ይሄ ነው። ክርስቶስ በለበሰው ስጋ በመካከላቸው ቆመ ይለናል። ደግሞ በመለኮቱ ደግሞ በተዘጋ ቤት ገባ ይለናል። ስለዚህ በተዘጋ ቤት መግባቱን የምናስብበት ስለሆነ ነው። ከተነሳ በኋላ ነው መቃብሩ የተከፈተው። ይሄ ደግሞ ማስረጃ አለን። በደንብ ማወቅ አለባቸው። የማቴዎስ ወንጌል ምዕራፍ 28 ላይ በሰንበት መጨረሻ መጀመሪያ ሲነጋ መቅደላዊት ማርያምና ሁለተኛዊቱ ማርያም መቃብሩ ላዩ መጡ። መቃብሩ ላዩ መጡ። እንደውም ድንጋዩን ማን ያንከባልለናል እያሉ ነበር። መቃብሩ ላዩ መጡ። እነሆ የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባለለውና በላዩ ተቀመጠበት፣ ይላል የማቴዎስ ወንጌል ምዕራፍ 28 ከቁጥር 1 እስከ 2። ክርስቶስ ከተነሳ በኋላ መልአኩ መጣ። ከመጣ በኋላ ድንጋዩን አንከባሎ ተቀመጠበት። ዋሻው እየታየ ለምን የሚመጡ ሰዎች፣ ድንጋዩ እንደተገጠመ ቢሆን ኖሮ ማተሙ ፊርማውም እንዳለ እንዳለ ቢሆን ኖሮ ክርስቶስ ውስጥ ነው ያለው ብለው ይጠብቁ ነበር። ስለዚህ ስለነሱ ነው መነሳቱን እንዲያምኑ ይሄው፣ የለም ብለው መላእክቱም አሳይቷቸዋል። ለዛ ነው መቃብሩ ክፍቶ ነው የሚታየው ተነስቷል ለማለት። በዚህ ቀን ዘመድ አዝማድ ይጠያየቃል። የንስሐ ልጆች የንስሐ አባታቸውን ይጠይቃሉ። የክርስትና ልጆች የክርስትና እናትና አባታቸውን ይጠይቃሉ። በዚህ ቀን አክፋይ ይወሰዳል። በነገራችን ላይ አክፋይ ወስዳችሁ ታውቃላችሁ? እኔ በደንብ ወስጃ አውቃለሁ። የምታስታውሱ ድፎ ዳቦውን፣ እኔ ሶስቱን ነገሮች በጣም አረሳቸው። ድፎ ዳቦ አንድ፣ ይህ ስንዴው ሽታው። ሁለተኛ ደግሞ ትሪው፣ ይህ ትልቁ ትሪ የአፄ ኃይለስላሴ ያፄ ሚኒሊክ ትሪ ማለት ነው። ሶስተኛው ዳንቴሉ፣ ትሪ ላይ ይደረጋል፣ በዳንቴል ይሸፈናል። ከዛ ትሪውን ስትሸከሙት ትሪው ጩኸቱ ራሱ ስትራመዱ ማለት ነው ጭንቅላታችሁን ያማችኋል። እንደዛ እየተሸከምኩኝ አክፋ ይወስድ ነበር እና ከዛ በጋዜጣ የተጠቀለለ ደግሞ የሚጠጣ ነገር ይወሰዳል። ለምንድን ነው ይሄ የሚደረገው? ክርስቶስ ሐዋርያትን በተዘጋ ቤት ገብቶ አጽናንቷቸዋል። ተጨንቀው ሳለ ደጆቹን ዘግተው አይሁድን ፈርተው ሰላም ለእናንተ ይሆን ብሏቸዋል። ስለዚህ የምስራች ነው። ኢትዮጵያውያኑ እየሄዱ ዘመዶቻቸውን ይጠይቃሉ። ክርስቶስ ተነስቷል፣ ሰላም ለእናንተ ይሆን ብለው የአክፋይ መጠያየቅም የመጣው ከዚህ የተነሳ ነው ማለት ነው። ሰላም ለኩልክሙ፣ ሰላም ለእናንተ ይሆን።